ሰላም ሰላም ውድ ተመልካቾች እንደምን አላችሁ? ይህ ጤና ለእናቶች የተሰኘው ፕሮግራም ነው። ዶክተር ምህረቱ ነኝ። ዛሬ ይዤላችሁ የመታሁት ፕሮግራም ፖስት ኦፕ ኬር ወይንም ደግሞ እናቶች በኦፕሬሽን ከወለዱ በኋላ መደረግ ስላለባቸው ጥንቃቄዎች ነው። እንድታዳምጡ በአክብሮት እጠይቃለሁ። ከአሁን በፊት ላይክ፣ ሸር እና ሰብስክራይብ ያላደረጋችሁ ላይክ፣ ሸር እና ሰብስክራይብ እያደረጋችሁ ቤተሰቡ እንድትሆኑ ጠይቃለሁ። አንዲት እናት በኦፕሬሽን ከወለደች በኋላ መደረግ ያለባቸው የተለያዩ ነገሮች አሉ። እነዚህንም በስድስት ከፍዬ ነው ዛሬ ለእናንተ ለተመልካቾች ለማድረስ የፈለግኩት። ከእነዚህም ውስጥ የመጀመሪያው ኢሚዲየትሊ ከኦፕሬሽን እንደወጣች መደረግ ያለባቸው የተለያዩ ነገሮች አሉ። እነዚህም የእናቲቱን የጤና ሁኔታ ቸክ ማድረግ ነው። እነዚህም የደም ግፊቷን ቸክ ማድረግ የልብ ምቷ ስንት ነው የሚለውን ነገር ቼክ ማድረግ፣ የሙቀት መጠኗን እና የትንፈሳ ሁኔታዋን ቼክ ማድረግ፣ ኢሚዲየትሊ ከሚደረጉ ወይንም ደግሞ ከኦፕሬሽን እንደወጣች ኦፕሬሽንም እየተደረገላት ቼክ ከሚደረጉ ነገሮች ናቸው ማለት ነው። ከዚህ በመቀጠልም ደግሞ የእናቲቱን አብዶሚናል ኮንዲሽን ቼክ ማድረግ አለብን ወይንም ደግሞ ሆዷ ከኦፕሬሽን ጋር ተያይዞ የመነፋት ሁኔታ አለው ወይንስ ደግሞ የለውም የሚለውን ነገር ቼክ ማድረግ አለብን ማለት ነው እንደወጣች ወጣች ከኦፕሬሽን እንደጨረሰች በአንድ ሰዓት ውስጥ ለጡት ማጥባት መጀመር አለባት ይህ ደግሞ ያው ለልጁ በጣም አስፈላጊ ስለሆነ በአንድ ሰዓት ውስጥ እናቲቱ እና ህፃኑ ስኪን ቱ ስኪን ኮንታክት አድርገን ጦት መጀመር መቻል አለበት ማለት ነው። ሌላው ደግሞ መንቀሳቀስ በምትጀምርበት ጊዜ ካቴተሩን ማውጣት እንችላለን፣ ወይንም ደግሞ ያው በኦፕሬሽን ጊዜ የሽንት ቱቦ ይገባል። መንቀሳቀስ ከጀመረች በኋላ እና ይሄ የአነስቴዥያው ከለቀቃት ደግሞ ማደዘዣው ከለቀቃት ይህን ካቴተር ማውጣት እንችላለን ማለት ነው። ከዛም ይህ የሽንት ቱቦ ከወጣ በኋላ ከአራት እስከ ስድስት ሰዓት ባሉት ውስጥ ሽንት መሽናት መቻሏል ቼክ ማድረግ አለብን ማለት ነው። ሌላው ከኦፕሬሽን ወጠታ በተለይ ደግሞ ይሄ ግማሽ የሚባለው ማድንዝዣ ከሆነ የተሰጣት ሁለት ሰዓት እና ከዛ በላይ ከሆነ ምግብ መጀመር ትችላለች ማለት ከኦፕሬሽን በኋላ በጣም አስፈላጊው ነገር የህመም ማስታገሻ ነው። የህመም ማስታገሻ ያው በኦፕሬሽን የወለደች እናት የህመም ማስታገሻ ስለሚያስፈልጋት ሬጉላርሊ የህመም ማስታገሻ መውሰድ ያለባት ማለት ነው። ሌላውና በጣም አስፈላጊው ነገር ደግሞ እንቅስቃሴ እንቅስቃሴ ማድረግ አለባት። ይህ እንቅስቃሴ ለብዙ ነገር ይጠቅማታል። አንደኛ ከኦፕሬሽን ጋር ተያይዞ እና በእርግዝና ጊዜ ደም የመርጋት ችግር ስላለው ይህ ደም የመርጋት ችግር እንዳይኖር ይጠቅማታል ማለት ነው። ሌላው ደግሞ ይሄ የኮንስቲፔሽን ችግር ወይም ደግሞ የሆድ ድርቀት ችግር እንዳያጋጥማት እሱንም ለመከላከል ሲባል መንቀሳቀስ መቻል አለባት ማለት ነው። 8 ሰዓት ከሆናት እናቲቱ ሻወር መውሰድ ትችላለች። 24 ሰዓት ካለፈው ህፃኑን ሻወር ማስወሰድ ትችላለች። ከሆስፒታል ደግሞ ያው 96 ሰዓት እና ከዛ በላይ ከሆናት ሆስፒታል ላይ ከኦፕሬሽን በኋላ ወደ ቤቷ መላክ እንችላለን ማለት ነው። ይህ ኢሚዲየትሊ መደረግ ያለባቸው ኢንተርቬንሽኖች ወይም ደግሞ እንክብካቤዎች ናቸው። ሁለተኛ አንዲት እናት በኦፕሬሽን ከወለደች በኋላ ክብደት ያለው ነገር እስከምን ድረስ መሸከም ትችላለች? ክብደት ያለው ነገርስ ማንሳት ይችላሉ ወይ? ከኦፕሬሽን በኋላ እንግዲህ በኦፕሬሽን የወለደች እናት አይዲያ ላይ ተብሎ የሚታሰበው ምንድን ነው? የወለደችውን ህፃን እና ከዛ በላይ የሚመዝን ሸክም መሸከም የለባትም ተብሎ ነው የሚታሰበው። ምክንያቱም ይሄ ክብደት ያለው ሸክም በምትሸከምበት ጊዜ ለምሳሌ ይሄ ማንጠልጠል፣ መሸከም ወደ ትከሻዋ ላይ ማድረግ በዚህ ሰዓት ሆዶ አካባቢ ፕሬዥር ስለሚጨምር ቁስሉ ላይ ወይንም ደግሞ ይሄ ኦፕሬሽን የተደረገው ቦታ ላይ ስትረስ ይፈጥራል ተብሎ ስለሚታሰብ የልጇን ክብደት እና ከዛ በላይ የሚመዝን ክብደት ያለው ነገር መሸከም የለባትም ማለት ነው። ሌላው እና በጣም አስፈላጊው ነገር ደግሞ አራት እስከ ስድስት ሳምንት እስከሚሆና ድረስ ከኦፕሬሽን በኋላ ከስድስት ኪሎ እና ከዛ በላይ ያለው ሸክም መሸከም የለባትም ማለት ነው። ኦኬ፣ ሶስተኛ አንዲት እናት ከኦፕሬሽን በኋላ መቼ መኪና ማሽከርከር ትችላለች? ይህ ውድ ተመልካቾች የሚወሰነው በእናቲቱ የሕመም ማስታገሻ ያስፈልጋታል ወይንስ ደግሞ አያስፈልጋትም በሚለው ነው። አንዲት እናት ከኦፕሬሽን በኋላ የሕመም ማስታገሻ የምትወስድ ከሆነ እና ሰውነቷን እንደፈለገች ማንቀሳቀስ የማትችል ከሆነ መኪና ማሽከርከር አይፈቀደላትም ማለት ነው። ምክንያቱም መታጠፍ በሚኖርበት ጊዜ፣ በድንገት ማቆም በሚኖርበት ጊዜ ሰውነቷ ላይታዘዛት ስለሚችል ራሷን አደጋ ላይ ልትጥል ስለምትችል የህመም ማስታገሻ የምትወስድ ከሆነ እና የህመም ስሜት የሚሰማት ከሆነ መኪና ማሽከርከር አይፈቀደላትም ማለት ነው። አራተኛው ነገር ውድ ተመልካቾቼ የጾታዊ ግንኙነት መቼ ማድረግ ይቻላል የሚለውን ስንነጋገር አብዛኞቹ እናቶች ከወሊድ በኋላ በኦፕሬሽንም ይሁን አምጠው ከወለዱ በኋላ ፆታዊ ግንኙነት በቶሎ አይጀምሩም። ለዚህም የተለያዩ ምክንያቶች አሉ። የመጀመሪያው ይሄ ከሆርሞናል ቼንጅ ኦፍ ፕሪግናንሲ ጋር ተያይዞ በተለይም ደግሞ የኤስትሮጂን ዴፊሼንሲ ስለሚኖር ከወሊድ በኋላ ስለዚህ ይሄ ሴቷ የፍላጎት መቀነስ ይኖራል። ይህም እስከ ስድስት ሳምንት እስከሚሆን ድረስ ሊቆይ ስለሚችል ከዚህ ጊዜ በኋላ ደግሞ የኦቫሪ ኤስትሮጂን የሚባለውን ሆርሞን ፕሮዲስ ማድረግ እስከምትጀምር ድረስ የፍላጎት መቀነስ ሊኖር ስለሚችል፣ ሁለተኛ ደግሞ ሎሺያ የሚባል የሚባላለ ወይንም ደግሞ ከወሊድ በኋላ ኖርማሌ ከማህፀን የሚወጣ ፈሳሽ አለ። ይህ ፈሳሽም ስለሚኖር የግብረ ስጋ ግንኙነት ወይም ደግሞ ይሄ የፆታዊ ግንኙነት ለማድረግ ይከለክላል ማለት ነው። ሌላው ደግሞ ያው ከወሊድ በኋላ የምን የሙድ መቃየር ወይንም ደግሞ የባህሪ መቃየር ስለሚኖርና ከሃይማኖትና ከባህል አንጻር አብዛኛዎቹ ሴቶች ከወሊድ በኋላ ቶሎ የፆታዊ ግንኙነት አይጀምሩም ማለት ነው። ግን እናቲቱ ምንም አይነት የሚከለክላት ነገር እስከሌለ ድረስ እና እሷ ኮምፎርቴብል ከሆነች ፆታዊ ግንኙነት በማንኛውም ሰዓት መጀመር ይቻላል ማለት ነው። አምስተኛ በኦፕሬሽን የወለደች እናት ከሌሎች እናቶች ለየት የሚያደርግ ነገር አላት። ይህም ምንድነው? የወሊድ መከላከያ መድኃኒትን በአግባቡ መጠቀም መቻል አለበት። ምክንያቱም በኦፕሬሽን የወለደች እናት ከ18 ወርና ከዛ በፊት እርግዝና ከተፈጠረ ማህፀን የመተርተር እድሉ ከሌሎች ኦፕሬሽን ካልተሰራላቸው ሴቶች ጋር ሲነጻጸር በሶስት እጥፍ ይጨምራል። ስለዚህ ምን ያስፈልጋታል ማለት ነው? የወሊድ መከላከያ መድኃኒት መጠቀም መቻል አለባት። እርግዝና ደግሞ የመጀመሪያው ፔሪድ ራሱ ሳይታይ እርግዝና ሊከሰት ስለሚችል የወሊድ መቆጣጠሪያ መድኃኒትን መጠቀም አስፈላጊና ግዴታ ነው ማለት ነው። ሌላው በእርግዝና ጊዜ በጣም ብዙ የሚባሉ ንጥረ ነገሮች ከእናቲቱ ወደ ጽንሱ ይሄዳል። ስለዚህ ጊዜ ያስፈልገዋል። ይህ ንጥረ ነገር መተካት መቻል አለበት። ይህ ንጥረ ነገር ሳይተካ ግን ሰውነቷ ላይ እርግዝና የሚከሰት ከሆነ እናቴቱ ላይም የሚጸነሰው ጽንስ ላይም የተለያዩ የጎንዮሽ ጉዳቶች ስለሚመጡ ይህ እንዳይሆን የወሊድ መከላከያ መድኃኒትን መጠቀም መቻል አለባት ማለት ነው። ስድስተኛ ይህ እንግዲህ ለአንዲት እናት በኦፕሬሽን ከወለደች በኋላ ለቀጣዩ እርግዝና ምን ምን ጥንቃቄዎች ያስፈልጓታል የሚሉትን ነው የምንነጋገረው። በኦፕሬሽን የወለደች እናት ከሌሎች እናቶች ለየት የሚያደርግ ነገር ስላላት ኬሯም በዛው ልክ ለየት ማለት መቻል አለበት። የመጀመሪያው ነገር እንዳልኳችሁ ማርገዝ ያለባት ወይንም ደግሞ የቀጣዩ እርግዝና መታሰብ ያለበት ቢያንስ ቢያንስ 18 ወር እና ከዛ በላይ ከሆነ በኋላ ነው። በምታረግዝበት ጊዜ ክትትሏን አዝ ማች አስ ፖሲብል ሆስፒታል ላይ ብታደርግ መልካም ነው። ሌላው ደግሞ በጣም አስፈላጊው ነገር እርግዝና እንደተፈጠረ አልትራሳውንድ መታየት አለባት። ይህ አልትራሳውንድ መታየት የፅንሱን እድሜውን ለማስላት ስለሚያገለግል ነው። ሌላው ደግሞ በጣም አስፈላጊው ነገር በእርግዝና ጊዜ ቀጣይ የማርገዝ እድሏ የሚወሰነው ከበዚህ በፊት የነበረው ኦፕሬሽን በሱ ሁኔታ እና ማህፀኗ ኦፕሬሽን የተሰራው በየት በኩል ነው የሚለውን ከሐኪሟ ጋር ትነጋገርና የማማጥ እድልም ሊኖራት ይችላል ማለት ነው። ስለዚህ ይህ የማማጥ እድል የሚኖራት አንደኛ ክትትሉ ሆስፒታል ላይ ከሆነ ሁለተኛ አልትራሳውንድ በደንብ የምትታይ ከሆነ እና የተጸነሰው ፅንስ ክብደቱ ተለክቶ ከአራት ኪሎ በታች ከሆነ ቀጣይ የማማጥ እድል ይኖራታል ማለት ነው። ሌላው አልትራሳውንድ በጣም አስፈላጊነቱ ከኦፕሬሽን ጋር ተያይዞ የእንግዴ ልጅ ኖርማል መቀመጥ ካለበት ቦታ ላይ ላይቀመጥ ይችላል። ስለዚህ ይህን ሲባል አልትራሳውንድ መታየት በጣም አስፈላጊና ግዴታ ነው ማለት ነው። ሌላው ምጥ በሚጀምርበት ጊዜ በኦፕሬሽን የወለደች እናት በተአምር በተአምር ቤት ሆና ማማጥ የለባትም። ይህ ውድ ተመልካቾቼ ብዙ እናቶችን አይቻለ። ከዚህ በፊት በኦፕሬሽን ይወልዱና ከዛ ቀጣዩን ቤት አምጠን እንወልዳለን ብለው ያስባሉ። ይህም በሚያደርጉበት ሰዓት በጣም ብዙ እናቶች ማኅፀናቸው ተተርትሮ ፅንሱ እዛው ከወዳቸው ውስጥ ሞቶ ያየሁት ያየኋቸው በጣም ብዙ እናቶች አሉ። ስለዚህ አንዲት እናት በኦፕሬሽን ከወለደች በኋላ ቀጣይ መውለድ ያለባት የምታምጥም ከሆነ መውለድ ያለባት ምጥ እንደጀመራት ወደ ሆስፒታል መሄድ ያለባት የኦፕሬሽን መስራት የሚችል ሆስፒታል ላይ ነው ምጥም ከማጠች ማማጥ ያለባት እና መውለድ ያለባት ሆስፒታል ላይና እና ሆስፒታል ላይ ብቻ ነው መሆን ያለበት ካልሆነ ግን በእናቲቱ ላይም በተጸነሰው ፅንስ ላይም በጣም ብዙ ችግሮች ስለሚፈጠሩ ከዚህ ይሄን ከዚህ ችግር ለመራቅ ሲባል ማማጥ ያለባት ሆስፒታል ላይ ነው ከአሁን በፊት በኦፕሬሽን የወለዳችሁ እናቶች እህቶቼ፣ ቤቴ አምጬ እወልዳለሁ ብላችሁ በተአምር በተአምር እንዳትሞክሩት። ስላዳመጣችሁኝ አመሰግናለሁ። ውድ ተመልካቾቼ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ሴክሽን ላይ ጻፉልኝ፣ ለመስራት ዝግጁ ነኝ። መልካም ጊዜ ባላችሁበት።